በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። በአካል ሶስት በአገዛዝ አንድ የሆነ ጥንት የሌለው መለኮታዊ እሳት በሚሆን በአብ ስም በአገዛዝ አንድ በአሳብም ትክክል መለኮታዊ እሳት በሚሆን በወልድ እንዲሁም በአገዛዙ ቀድሞ የነበረ ወደፊትም የሚኖር ጥንት የሌለው በአንድነቱ ያለመለየት የሚኖር መለኮታዊ ሰዓት በሆነ በመንፈስ ቅዱስም ስም እናምናለን። ለዘላለሙ በሰውና በመላእክት ዘንድ በአንድ አምላክነቱ ለሚሰገድ ለእርሱ በሕልውናው እና በአገዛዙ አንድ በመሆኑ ለአገዛዙ መስገድ ለአምላክነቱን መታዘዝ ይገባል። በእውነት ለዘላለሙ በአገራችን በኢትዮጵያ በህዝበ ክርስቲያን ሁሉ ላይ ልመናው በረከቱ ይደርብን። አሜን። ልመናውና በረከቱ በሀገራችን በኢትዮጵያ በህዝበ ክርስቲያን ሁሉ ላይ ለዘላለም አድሮ ይኑርና በግንቦት 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። ከዘጠና ዘጠኙ ነገረ መላእክት አንዱ ስለሚሆን ስለ ቅዱስ ዑራኤል በብዙ ትጋትና ህሊናን በመወሰን የቁስጥንጥንያዊ ኤጲስቆጶስ አባ ሕርያቆስ የደረሰው ድርሳን ይህ ነው። እኔ አባ ሕርያቆስ እግዚአብሔር የመላእክት ክብራቸውን እንዲገልጽልኝ በብህንሳ ገዳም አርባ ቀንና አርባ ሌሊት ጾምኩኝ። ጾሜን ከፈጸምኩ በኋላ የቅዱስ ሚካኤልና የቅዱስ ገብርኤልን የቅዱስ ራኤልንም የመላእክት አለቆችን ሁሉ የየክብራቸውን ዜና ፈጣሪ የገለጸልኝ ቁጥራቸው ሊነገር የማይቻል ስፍር ቁጥር የሌላቸው እልፍ አላፋት መላእክት በየነገዳቸው እግዚአብሔርን በአማረ ዝማሬ እየዘመሩ ያመሰግኑታል። ክንፋቸው ስድስት አይኖቻቸውም በሁለንተናቸው የመላ ስራፊል እና ኪሩቤል ቅዱስ ቅዱስ ቅዱስ እጹብ ድንቅ እጹብ ድንቅ እያሉ ይዘምራሉም ያመሰግናሉ። ይህን ሁሉ ከሰማ በኋላ የእያንዳንዱን ሹመት ገለጸልኝ። የዑራኤልንም ሹመት ጥር ሀያ ሁለት ቀን እንደሆነና ዳግም ለዘላለሙ ለባሮቹ የምህረትና የቅርታ አማላጅ የሆናቸው የሆናቸውም ዘንድ ቃል ኪዳን የተቀበለበት ሐምሌ 21 ቀን መሆኑን ገልጸናል ገለጸልኝ። እግዚአብሔርን የማያውቅ ጦረኛና ፈረሰኛ የሆነ የሚያስፈራ ኃይለኛ ጎበዝና ነፍሰ ገዳይ የሆነ ስሙ ጎልያድ የተባለ አንድ ኤሮፍላዊ ሰው ነበረ። እግዚአብሔርም ለእስራኤል ልጆች ጠላት ወይም ተቃራኒ ሲያደርገው በእሱም ላይ በዘባነ ኪሩቤል ላይ የሚኖር በመፍራትና በመንቀጥቀጥ በሱራፊል አንደበት የሚመሰገን ምስጋና ገንዘቡ የሚሆን የእግዚአብሔር የመቅደሱ አገልጋይ የሆነውን መልአኩ ቅዱስ ዑራኤልን የበቀል መልአክ አድርጎ አስነሳበት። ይህም ጎልያድ ከቶ ኃይልን ልትቋቋም ትችላለህን? ይልቁንስ ለእኔ ተገዛ፣ ለአማልክቶችም ስገድ ሲል ለእስራኤል ንጉሥ ለብንያማዊው ለቂስ ልጅ ለሳውል መልእክተኞችን ላከበት ነገሬን አቃልሃ ልቀበል ብትል ሀገር ሁሉ ይጠፋል፣ ሕዝብህም ከብርሃን ይታወራሉ፣ ጽዮንም በሐዘን ትጨልማለች በማለት ትዛተበት። መልእክተኞቹም ወደ ሲኦል ሄዱና ንግግሩን ሁኔታ የንግግሩን ሁኔታ በማጋነን ተናገሩት። በሳኦልም ለመልእክተኞቹ እስከ ነገ ይቆዩኝ፣ የሚሆነውን ሁሉ ነግራቸዋለሁ አላቸው። ይህንም ካለ በኋላ ከፎቅ ላይ ወጣና አምላኬ የእስራኤል አምላክ ሆይ ባሮችን ይቅር በላቸው። እኔም በድዬ ከሆነ ነውር የሌለውን ንጹህ መስዋዕት የሚያቀርበውንና በትክክል የሚያስተዳድራቸውን ንጉሥ አንግስላቸው ሲል ወደ እግዚአብሔር ጸልየም ኢሳይያስ በፊትህ መንገድን የሚጠርግ መልክተኛ ይንልካለሁ እንዳለ እንደዚሁ ህዝብህ እስራኤልንና የህግህ ማደሪያ የሆነች ጽዮንን ከጥፋት የሚያድን መልክተኛህን ላክ። አምላካችን ሆይ የነቢያትን ልጆችና ሌዋውያን ካህናትን ይቅርበላቸው የተቸገሩትንም በኃይለ እርዳቸው አንተ መድኃኒትና ህይወት ነህና በማለት ጸሎቱን ፈጽሞ ወደ ጎልያድ መልክተኞች ተመልሶ መጣ። በማግስቱም የጎልያድን መልእክተኞች እንዲህ አላቸው። እኔ በፈረስና በሰረገላ ኃይል የማሸንፈ አይደለም። የእስራኤል አምላክ ትምክህትህን ወይም ትዕቢትን ባየመጠን ድል አደርግሃለሁና በሉት አላቸው። መልእክተኞቹም ከንጉሡ ከሳውል የተነገራቸውን መልስ ተቀብለው ሄዱና ጎልያድ ለተባለው ለአርበኛው ንጉሳቸው ነገሩት። ጎልያድም የንጉሡ የሳውልን መልእክት በሰማ ጊዜ በፈረሱና በሰረገላው በራስ ቁርና በሰይፉ በቀስቱም ተመካ። እግዚአብሔርም ይህን በቆሻሻ ቦታ የተጣለ ንጉስ ነኝ ባይ በጠላቱ በጎሊያድ ስለ ትምክቱና ስለ ልቡ ተንኮል ተቆጣ። ዳግመኛም ጎሊያድ ስለ ጦርነቱ ነገር አንተ የእስራኤል ንጉስ ስትሆን እኔ የኤሎፍሊ ጎልማሳ ነኝ፣ በዚህም ሆነ በሰናወር ሁለታችን ጦርነትን እንጋጠምና የተሸናነፍን እንደሆነ እስራኤል ይድናሉ ሲል መልእክተኞቹን ወደ ሲወላቅም የሎፍሊ ጦረኞች ኃይላቸው ከእስራኤል ጦረኞች ኃይል ይበልጣልና። ያን ጊዜ ጎልያድ መልእክተኞቹን ጠንካሮችና ሯጭ የሆኑ ፈረሶች ይጫኑላችሁና በአስቸኳይ ከሳውል ዘንድ ደርሳችሁ ከጽዮን ተመልሶ አላቸው። የጎልያድ መልእክተኞችም ሂደው ለንጉሱ ለሳውል ነገሩት። የእስራኤልም ሕዝብ ይህን በሰሙ ጊዜ ደነገጡ፣ ፈሩም። የይሁዳ አገሮችም ሁሉ በዙሪያውና እስከ ኤዶምያስ ድረስ ያሉት ሁሉ ተሸበሩ። በዚያን ወራት የእሴ ልጅ ዳዊት ወደ ንጉሥ ሳኦልና ወደ ንጉሥ ሳኦል ሄደና ወደ አውቲራዝማ ደርሶ በበገና እና በመሰንቆ ለእግዚአብሔር ምስጋና አቀረበ። ያን ጊዜ አውቲራዝማ እስራኤላዊ ሆይ እንደ ባህታዊ እዚህ በረሃ ውስጥ ምን አመጣ ሲል ጠየቀው። ዳዊትም ጌታዬ የሳኦል ነገር አስጨንቆኛል። ልጄ ሜልኮልን እሰጠሃለው ካለኝ ልጄን ሜልኮልን እሰጠሃለው ካለኝ በኋላ ልቡ እንደ ከዳኝና ክደቱም እንደ ሰይጣን ክደት ስለመሰለ ነው፣ አለው። አውቲራዝማም የእስራኤልን ጠላት ጎልያድን ሄዶ እንዲዋጋው መልካም ምክርን ስለመከረው ዳዊትም ያን ጊዜ ከእግሩ በታች ወደቀና እግዚአብሔርን አመሰገነ። ከዚህ በኋላ አው ቲራዝማ በዳዊት ላይ ጸሎት ጸለየ እና የእስራኤል ጠላት ጎልያድ በዳዊት ልጅ ድል እንዲሆን ለእግዚአብሔር መስዋዕት አቀረበ። ያን ጊዜ ዳዊት ተነስቶ ወደ ቄስ ልጅ ወደ ሳውል ተመለሰ። የሳውል ልጆቹም በዳዊት ተመልሶ መምጣት በጣም ደስ አላቸው። ሳውልም ዳዊትን ጠራና ልጄ ዳዊት ሆይ ስለ ጎልያድ ጦርነት ሳይሆን በእኔና በአንተ መካከል ባለው ጉዳይ ላይ ሁለታችን እንመካከርበት አለው። ዳዊትም ይህን ሰምቶ ልብሱን ከወገቡ ታጥቆ ወደ ሳውል ቤት በገባ ጊዜ ሳውልንም አዝኖና ደንግጦ በተሰበሰበው ሕዝብ መካከል ሲጨነቅ አገኘው። ዳዊትም ጌታዬ ሆይ አንተ የእስራኤል ንጉሥ ስትሆን ምን ያስተክዝሃል ሲል ጠየቀው። ሳውልም የጎልያድ ነገር ብዙ አስጨነቀኝ ሲል መለሰለት። ጌታዬ እኔን ወደ እርሱ ላከኝ፣ እኔ ሄጄ ህዝቡን አሳፍራቸዋለሁ፣ የሎፍሊንም ሰዎችና አሕዛቦች አስጨንቃቸዋለሁ። እኔ ከሱ ፊት በወድቅ፣ አንተ በኀይልህ አንሳኝ። የምሰጥህም ምርኮ ባይኖረኝ ግን ራሴን ለሞት አሳልፌ እሰጥልሃለሁ አለው። ከዚህ ቀድሞም በቃልህ ሀብት የሚሰጠኝ አልሻም። እኔ ግን የምፈልገው ካልተገረዙት አሕዛብ መቶ ምርኮኞችን የሚሰጠኝ ብቻ ነው ብቻ ነው ብልህኛልና፣ አለው። ንሆ ዛሬ በኃይልህና በትእዛዝህ ወደ የሎፊ ምድር በወርድ ልብሴ በየሎፋውያን ደም እስኪነከርና ተወግቼም በድል አድራጊነት ከኤሎፍ ሰራዊት እጅ መንሻ እስክቀበል ድረስ በዚያ ልቤ ለመወጋት ይፈቅዳል። ዳዊትም በሳውል ፊት ሶስት ጊዜ እጅ ነሳና፣ ጌታዬ ኃይልህ ይከተለኝ፣ ፈቃድህም ፈቃዴ በመሆኑ ራሴን በሞት አሳልፌ እሰጥቻለሁ አለ። ከዚያም ዳዊት ሰይፉን ታጥቆ ጋሻውን አንግቦ ጠንካሮች ወይም ኃያላን የሆኑትን ሰራዊት ተከትሎ ሄደ በጽዮን የእግዚአብሔር ቃል የጥበብ መንፈስ እስኪገለጽ ድረስ ያን ጊዜ ቅዱስ ዳዊት በእስራኤል ልጆች የጦር ሰፈር ውስጥ ሰይፉንና ጋሻውን መልሶ አስቀመጠም። ዳዊትም ከኤሎፍሊዩና ጎሊያድ ጋር ለመዋጋድ ወደ ጦር ግንባር ሲሄድ የራሱ ጠባቂ የሆነ የእግዚአብሔር መልአክ ስሙ ዑራኤል የተባለ ከሰማይ ወረደ። ያን ጊዜም ዳዊት ልቡ ጸና፣ መልአኩ ፍርሃቱን ከላዩ ላይ አስወግዶለታልና ከወንዝ ውስጥ ሶስት ድንጋዮችንም አንስቶ ከወንጭፉ ማወናጨፊያ ውስጥ አደረገ እና በእጁ ይዞ ጠላቱን ተጠባበቀው። በግራ በቀኝ ጋሻ መከታ ሆኖ መልአከ እግዚአብሔር ይጠብቀዋል። እርሱ ረዳት ለሌላው ረዳት ለሌለው እርዳታ ነውና። ዳዊትም የጎልያድን ቁመት ከሰራዊቱ በላይ ሆኖ ባየው ጊዜ ጎልያድ እንደሆነ አውቆ በወንጭፉ ውስጥ ድንጋይ አነጣጠረና ወነጨፈ። ያን ጊዜ ጎሊያድ ተመቶ በእግዚአብሔር ኃይል ወደቀ። ድንጋይቱም በቀኝ በኩል ተስፈንጥራ ወጣችና ወደቀች። ከዚህ በኋላ ዳዊት ከጎሊያድ ላይ ሰይፉን ማርኮ በገዛ ሰይፉ አንገቱን ቆረጠው። የሎፊሶችም ወደ ጽዮን ተራራ ስለሸሹ የእስራኤል ነቢያት ሁሉ በጣም ተደሰቱ። ከዚህ በኋላ ዳዊት በድል አድራጊነት ሲመለስ ዛፎች ወይም መዘምራኖቹ ዘፋኞች ወይም መዘምራኖቹ በየመንገዱ ወይም በየአደባባዩ የተዘዋወሩ እንዲዘፍኑና እንዲዘምሩ አደረገ። ሳውልም የጎልያድን መውደቅ በሰማ ጊዜ ፈጽሞ ደስ አለው። የእስራኤል ልጆችም በእስራኤልና በይሁዳ የእስራኤል ልጆችም በኢየሩሳሌምና በይሁዳ አገሮች ሁሉ ዳዊትን በልባቸው ከፍ ከፍ አደረጉት አነገሱትም። ሳኦልም ዳዊትን ከሐዘንና ከጥፋት ከጠላት የምጃዳን ከኛንተነ ሲል ፈጽሞ አመሰገነው። ከዚህ በኋላ ልጁ ሜልኮልን ከልጆቹ መካከል መርጦ ሰጠው። በሙሽራም ደንብ በሰርግ አጋባው። በዚህ ጊዜ ሳኦል ዳዊት ለዳዊት ወርቅና ብር ጌጣጌጡን ሽልማቱንም ሁሉ እንዲሰጡት ሹማምንቱን አዘዘ። የእግዚአብሔር መልአክ ቅዱስ ዑራኤል የዳዊት የራሱ ጠባቂ ስለሆነ ከክፉ ነገር ሁሉ ጠብቆ ጠላቱን አጥፍቶለታልና በፈጣሪያናችንም ለዘላለሙ ምስጋና ይሁን፣ አሜን። ከቅስራ ወገን የሆነ የሚስቱም ስም ደሊላ የምትባል የኤሎፍላዊት የሆነች ስሙ ሶምሶን የሚባል አንድ እብራዊ ሰው ነበረ። እግዚአብሔር በሰነ አወር ሰዎች ክህደት እና በደል በኤፍሩሂምና በኤሎፍላውያን ጎልማሶች ልጆች ላይ ከፍ ከፍ አድርጎት ነበር። የእግዚአብሔር ጠላቶቹ የሆኑ ኤሎፍላውያን በተሸነፉና በጦርነቱም የኤዶምያስ ልጆች በተማረኩ ጊዜ፣ የእስራኤል ጎበዛዝትም በጦር ሜዳ እንደተገደሉ፣ የጽዮን ልጆችም ጓደኞቻቸውና ወንዶቻቸው ስለሞቱባቸው ጠጉራቸው እንደተላጩና እያፈሩ ኢየሩሳሌምም ባሏ እንደ ሞተባት መበለት እንደሆነች ይህን ሁሉ ለሶም ሶን ነገሩት። የእስራኤልን ነቢያ አጠራና ጽዮንን እስክመልሳት ድረስ ወደ እስራኤል አምላክ ጸልዩ አላቸው። ይህን ከተናገረ በኋላ ኃያላን ጦረኞችን አስተባብሮ በኃይል ተነሳና ከሰራዊቱ ጋር ወደፊት እየገፋ ሄደ። የእግዚአብሔር መልአክም በኋላቸው ይከተላቸው ነበር። በብዙ ሺህ የሚቆጠሩ መላእክትም በየነገዳቸው ከእነርሱ ጋር ነበሩ። የሎፍሊ ምድር በደረሱ ጊዜ የሰናኦርን ሀገር ከጠዋት እስከ ማታ ከበቧት። በዚያችም ሌሊት እግዚአብሔር በራእይ ተገለጸለትና በእኔ እመን፣ ለእኔ ተገዛ እኔ የእስራኤል አምላክ ነኝ፣ ረዳት የሌላቸውን የምረዳ፣ በግፍ የተገደሉትም ደማቸውን የምመልስ፣ ጠላቴንም ከአፈር የምደባለቅ ነኝ አለው። ያን ጊዜ ከእንቅልፉ ነቃና በሕልሙ ያየውን ሁሉ ለታላላቅ የአገር ሽማግሌዎች ነገራቸው። በውኑ የእስራኤል ጀግኖች ከመበለቷ ልጅ ከሶምሶን ጋር ይህችን አገር ይገቡባት ዘንድ ይችሉ የሆነ በማለት እርስ በርሳቸው ተነጋገሩ። ዳሩ ግን እርሱ በትክክል ሥልጣኔ የተሰጠው ነበር። ከዚህ በኋላ አስቀድመው ቀይ ወይም ጥቁር ይሁን ሳያውቁት ፍርሃትና መንቀጥቀጥ የያዛቸው ጎልማሶቻቸው ወንዶቻቸውም ሚስቶቻቸውን እየጣሉ በቅድሚያ ሽሽታቸውን ቀጠሉ። ሚስቶቻቸውም ከወንዶች ልጆቻቸውና ከሴቶ ልጆቻቸው ጋር አለቁ። ሌሎቹ ልበ ሙሉና ጨካኞቹ ግን መጨረሻውን እስኪያዩ ድረስ ቆዩ። ከከተማቸው ወጥተው ባዩን ጊዜ የሰራዊቱ ብዛት ወዲያና ወዲህ እንደሚዘዋወር ደመና ሆነባቸው። መላእክት ከነሱ ጋር ነበሩና እነዚህ የእስራኤል ልጆች ብታዛቸው እንደ ሳር ቅጠል በመሆኑ ብዛታቸው እንደ ሳር ቅጠል በመሆኑ የጠላትን ምድር ሞሏት። ሊህም የሎፍሊ ህዝቦች ወደ ቤታቸው ተመልሰው ለየራሳቸው መቆጨት ወይም ማፏጨት ብቻ ሆነ፣ የሚናገሩትንም አጡ። ከዚህ በኋላ በነጋ ጊዜ ለአሞን ምድር ቅርብ የሆነች በኤሎፍሊ ዙሪያና በሰናወር ምድር ሽብርና ጩኸት ሆነ። ከእግዚአብሔር ዘንድ የተቀባ ሶምሶን ግን ከምናሴ ወገን የታወቁ ጦረኞችን ወስዶ እያንዳንዱ በየጦሩ ግንባር ወይም በየበሩ መዝጊያ ሕንፃዋን መስለው በተጠንቀቅ እንዲቆሙ አደረገ። የእግዚአብሔር መልአክ ኃይለኞች ከሆኑት ከእስራኤል ልጆች ፍራቻ የተነሳም ጠላቶቻቸው ኤሎፍላውያንን እንደማይንቀሳቀስ በድን አደረጋቸው። ያችን ሀገር ያለምንም ችግር ገቡባት፣ የሚቃወማቸውም አልነበረም። እግዚአብሔርን የሚጠሉ የሎፍላውያን አምላክ ምክሩ ተሽሯልና ሬሳቸውም እንደገል ስባሪ ተከመረ። የእግዚአብሔር ምሕረቱ ብዙ እንደሆነ ማዕቱም ብዙ በመሆኑ ከልቡ በቀልን አወጣም። በዚያች ዕለት የተገደሉ ሰዎች ቁጥር በትንሹ ሃያ ስምንት ሺህ ይሆናል። ይልቁንም የሞቱት ቁጥራቸው ወይም ብዛታቸው እንደ ሳር ወይም እንደ ክረምት ዝናብ ጠብታ ይሆናል ተብሎ ይገመታል። ከዚህ በኋላ የእግዚአብሔር መልአክ በመካከላቸው ቆመና፣ እናንተ የእስራኤልን ማህበር እናንተ የእስራኤል ማኅበራን ሆይ እንሆ አምላክ በመላኩ በቅዱስ ራኤል እና በቀባው በሶምሶን እጅ አዳናቸው አላቸው። ይህንም ተናግሮ ወደ ሰማይ አድረገ። ያ ያረገው መልአክም የመላእክት ሰራዊት ሁሉ በየማይረጋቸው ቁመው አገኛቸው። ቅዱስ ሚካኤልና ቅዱስ ገብርኤልም በአውደ ምሕረቱ ግራ እና ቀኝ ቆመው በፍርሃትና በመንቀጥቀጥ ሱራፌልና ኪሩቤልም ያለ ማቋረጥ፣ ያለ ዝምታ ያመሰግኑታል አሸናፊ እግዚአብሔር ቅዱስ ቅዱስ ቅዱስ ተብለህ ትመሰገናለህ፣ ምስጋናህም በሰማይና በምድር የመላ ነው እያሉ ያመሰግናሉ። ዳግመኛም ለየራሳቸው ለአብ፣ ለወልድ፣ ለመንፈስ ቅዱስ ምስጋና ይገባላሉ። ሶስተኛም ጣዕም ባለው ልዩ በሆነ ዜማ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል ይላሉ። በበሩ ላይ የጌትነቱን የመብረቅ ነጎድጓድ የሰየመ እግዚአብሔርን ቀንና ለሌት ሁል ጊዜ ለሰው ልጆቹና ለእንስሳ ምሕረት ይለምኑለታል ለዘላለምም በእውነት። ከዚህ በኋላ እግዚአብሔር መልአኩ ቅዱስ ዑራኤልን ባረከውና ለሶስትነቱ ለገዥነቱ በአንድነት ለሚሰገድለት መለኮታዊ የምስጢር አዳራሽ የክብር አለቃ አድርጎ ሾመው። ቅዱስ ዑራኤል ሆይ ክብርህ ህብ በመላእክት ሁሉ ዘንድ ይነገርልሃል። በምድር ላይ ስምህ በተጠራበት ዝክር በተደረገበት ጸዋዋ ጋና ጋንን ትርኩሳ መናፍስት ሁሉ ከዚያ እንዳይቀርቡ በሰማይና ሰማይና ምድርም እስኪያልፍ ድረስ ፈጽመ ታርቃቸዋለህ አለው። ጌታዬ ሆይ በጠላቶችና በጠላቶችህ ክፉዎች መሰሪያን በሆኑት ሰውን በሚያስቱ አጋንንት ላይ ስልጣን ስጠኝ ብሎ ዑራኤል ጌታን ለመነው። በብዙ በደልና በመረገም ለሰይጣን ከመገዛት ነፃ ወጣቸው ዘንድ ረዳት የሌላቸውንም ረዳት ሆናቸው ዘንድ ወደ ወገኖች ላክልኝ አለ። አቤቱ ወገኖችህን ማራቸው፣ ይቅርም በላቸው የእጅህን ስራ አታጥፋ። ጌታዬ ሆይ አንተ ይቅርባይና ማኅሪ ነህና ጌታችንም የለመንከኝን ሁሉ አደርግልሃለሁ፣ እንደ ተናገርከውም ሁሉ ይሁንልሃለሁ። ይህም ሆነ። ክፉ ሰው ለመታሰቢያ ከቀረበው ከቀረበው ማዕድ የበላና በአንተ ስም በጽዋ ከተቀዳ ውሃ የጠጣ ዳግመኛ በጊዜ መታወቂያ የሆነው ዘንድ በግንባሩ ላይ በወርቅ ቀለም የተጻፈ የመስቀል ምልክት ይሁንለት። ከእናቴ ከቅድስት ድንግል ማርያም መታሰቢያ ጋር ያንተን መታሰቢያ እንዲሁም የነቢያትንና የሐዋርያትን የጻድቃንና የሰማይታትን መታሰቢያ ቢያደርግ እጅግ ደስ ያሰኛል። መላእክትም ይህን ቃል ሰምተው እርስ በርሳቸው ነቢዩ ዳዊት በምድር መካከል ለወገኖቹ መድኃኒትን አደረገ ብሎ እንደተናገረ እነሆ እግዚአብሔር በሰው ልጆች ላይ ሁሉ መልካም መድኃኒትን አደረገ ተባባሉ። ዘካርያስም ይቅርባ የእስራኤል አምላክ እግዚአብሔር ለወገኖቹ መድኃኒት ስላደረገ ይክበር ይመስገን እንዳለ፣ ዳግመኛም ጌታችን ስሙ በስምህ የተሰየመ ሰው ስሙ ዳግመኛም ጌታችን ስሙ በስምህ የተሰየመ ሰው ኃጢአቱን ይቅር እለዋለሁ እናት አባቱም ኃጢአት እንዳልሰሩ ተቆጥረው ንጹሐን ይሆናሉ አለው። ክፉም ቢሆን ደግም ቢሆን ነገራቸውን እንደ ማር ወለላ አጣፍጥላቸዋለሁ። የጻድቃን ነፍሳት ተሰብስበው አንዱን ቦታ እንኳን ሊሞሉት የማይችሉትን የሰው ልቡና ያላሰበውን ጆሮ ያልሰማውን ዓይን ያላየውን በባህል ቀን የሰማያትን ዋጋ የሰማያትን ዋጋ ሰጣቸዋለሁ። በስሜ የተራቆተውን ያለበሰ መላእክት የሚጎናጸፉትን የብርሃን መጎናጸፊያ ያጎናጽፈዋለሁ። ከሞተም በኋላ ንጹሕ ባይሆንም እንኳን እኔ ከጨለማ የሲዮል ወንዝና ከሚያስፈራ ከእሳት ባህር አሸጋግረዋለሁ። መነኩሴ ሆኖ ክንፈ ድንግልና የተሰነካከለበት ቢሆን በቃል ኪዳንህ ከጸና የኪሩቤልን የእሳት ክንፍ አደርግለታለሁ። በስመ የታመኑትን ነገስታትን መንግስታቸውን አጸናላቸዋለሁ፣ ጠላቶቻቸውንም እያስገዛሁላቸው ከርኩሳን መናፍስትና ካጋንንት አይል ከክፉ ነገርም ሁሉ አድናቸዋለሁ። እድሜያቸውንም በዚህ ዓለም በመልካምና በሰላም አስረዝምላቸዋለሁ። መንግሥተ ሰማያትን አወርሳቸዋለሁ። እንዲሁም ከፀሐይ ብርሃን ይልቅ ከሚያበራ ብርሃን በወርቅና በያክንት እንቁ ከተሰራ የሕይወት አክሊልም በራሳቸው ላይ ያቀዳጃቸዋለሁኝ። ወርቁና እንቁ የሚያልፈው የዚህ ዓለም አይደለም፣ እስከ ዘላለሙ እያበራ የሚኖር የማያልፈው ነው እንጂ። ከልጆቻቸውን መካከል በእውነት በቀናች ሃይማኖት መንጋዬን የሚጠብቅ እስከ ዓለም ፍጻሜ ድረስ ከትውልድ ወደ ትውልድ የሚተላለፍ ዘር አይጠፋም። አንድ ሰው በበዓልህ ቀን ምጽዋት ለመስጠት ወዶ ሳለ ልብሱን ቀዶ ለድሃ ቢሰጥ እኔም የበደሉን ደብዳቤ እቀድለታለሁ፣ ኃጢአቱንም አስተሰርይለታለሁ፣ የእድሜውንም ዘመን አረዝምለታለሁ። ኃጢአት ሰርቶ ቢጎዳደፍም ቢጎዳደፍም እንኳ እኔ ከገነት በሚመነጨው የሕይወት ውሃት አጥቤ እንደ ወተት ነጭ አደርገዋለሁ። ይህ ከአሸናፊው አምላክ ስለ ቅዱስ ዑራኤል ክብር በተነገረ ጊዜ መላእክት በአንድነት ተሰብስበው ለእግዚአብሔር ምስጋና አቀረቡ። ባህርያምም ፍጹም ደስታ አደረጉም። ዳግመኛም ለአለቃችን ለቅዱስ ዑራኤል ቃል ኪዳን ስለሰጠ በሰማይና በሰማይ ለእግዚአብሔር ምስጋና ይሆናሉ እሱ ቅዱስ ዑራኤል የሰውና የእንስሳት ሙሉ ወዳጅ ነውና፣ የቅዱስ ዑራኤል ልመናውና ማላጅነቱ የአምላኩም ፍቅር ለዘላለሙ በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር። አሜን። ልመናውና በረከቱ ለዘላለሙ በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑርና ይህ ቅዱስ ዑራኤል ያደረገው ታምር ይህ ነው። ዘወትር ሌተ ተቀን የሚጮህ ጋኔን የሚጥለው በሲዶና አገር የሚኖር አንድ ሰው ነበረ። በዝቻው ሀገር ውስጥ የይቅርታና የምርህት መልአኩ የሆነ የመላእክት አለቃ በቅዱስ ራኤል ስም የተሰራች ቤተ ክርስቲያን ነበረች። ይህ ሰው የመላእክት አለቃ በሆነ በቅዱስ ራኤል በዓል ጥር 22 ቀን ካህናቱ በማህሌት ጊዜ በፍቅርና በሰላም ሲዘምሩና ሲያሸበሽቡ ሳለ ከዛችው ቤተ ክርስቲያን ውስጥ ገባ። ያን ጊዜ በውስጧ ቀይ ሰው መልኩ ከደምግባቱ ጋር እጅግ ያማረ ከሰው ሁሉ ይልቅ የሚበልጥ በመካከላቸው ቁሞ ከእያንዳንዱ ፊት የሚወርደውን ላብ በመሃረብ ሲጠርጋየ። ያን ጊዜ ከእግሩ በታይ ተንፈራገጠ። ጋኔኑም ከላዩ ላይ ጥቁር የእንጨት ቅርፊትና የመሰለ ሆኖ ጥቁር የእንጨት ቅርፊትን የመሰለ ሆኖ ወጣም። ጋኔኑም እርሱን ትቶ ሸሸ። ዑራኤልም ሽሽቱን አይቶ ፈጥነ ወደ ኔና ቢለው ፈርቶ ሽሽቱን ቀጠለ። ያን ጊዜ አንገቱን አንቆ በያዘው በትረ መስቀልም ስለደበደበው ጮሆ አለቀሰ። መልአኩም ሁለተኛ ታሰቃየው ዘንድ ወደዚህ ሰው ትመለሳለህን? ቢለው ከእንግዲህ እስ ወዲህ ወደ እርሱ ብመለስ የአምላክ መለኮታዊ ሰይፍ ከሁለት ይከፋፍለኝ ሲል በፊቱ ማለና እንዲሄድ ለቀቀው። ያም ሰው ያየውንና የሰማውን ሁሉ ለሰው የተናገረ። ያዩና የሰሙ ሰዎች ሁሉ እግዚአብሔርን አመሰገኑ፣ የቅዱስ ዑራኤልም ተአምራት አደነቁ። ለእግዚአብሔርና ለእናቱ ለድንግል ማርያም ምስጋና ይሁን። ለእኛም ምሕረቱን ይቅርታንና ቸርነትን ይደረግልን። የመላእክት አለቃ የሆነ የቅዱስ ዑራኤል ረዴትና በረከቱ አማላጅነቱም በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር። አሜን። አቤቱ ጌታዬና አምላኬ መድኃኒቴ፣ ኢየሱስ ክርስቶስም ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁልጊዜም የሚያገለግልሁን አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ጌታችንና አምላካችን ሆይ ቅዱሳን ነቢያትህ፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን ትጉሃን መላእክትና ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ፣ ብራና ደምጾ፣ ብር ቀርጾ፣ የጻፈውና ያጻፈውን ወይም በማህተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውን፣ በደለኛና ሁሉን በአማላጅነቷ የምታስተምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስት ድንግል ማርያም ጸሎት፣ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችንን ኢትዮጵያን ሕዝበ ክርስቲያኑን ሁሉ በተዋህዶ ሃይማኖት አጽንቶ ለዘላለሙ ይጠብቅልን። አሚን። አቡነ ዘበሰማያት